አካባቢያዊ ጸጋዎችን በአግባቡ በመጠቀም የምግብ ዋስትናን ያረጋገጠና የበለጸገ ቤተሰብና ማኅበረሰብ መፍጠር እንደሚቻል ተገለጸ። በምክትል ርዕሰ መስተዳድር ማዕረግ በማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር የተመራ የአመራር ልዑካን ቡድን በበጋ መስኖና ሌማት ትሩፋት የተከናወኑ ተግባራትን በጠንባሮ ልዩ ወረዳ የመስክ ምልከታ አካሂዷል። በመስክ ምልከታው የተቀናጀ ግብርና ለቤተሰብ ብልጽግና በሚል መሪ መልእክት እንደ ክልል በተጀመረው ተግባር ሁሉንም አይነት ምርቶችን አቀናጅቶ በማምረት ከተረጅነት ወደ ምርታማነት የሚደረገውን ጉዞ ስኬታማ ማድረግ እንደሚቻል አቶ ኡስማን ተናግረዋል። ስንዴው አለ፣ ሽንኩርቱ አለ፣ ቲማቲሙ አለ፣ የእንስሳት መኖ አለ፣ እዛ ጋር ስራ ስራ አለ፣ እዛ ጋር ፍራፍሬ አለ፣ ዶሮ ካለ፣ በጉ ፍየሉ ካለ፣ ግደሮቹ ካሉ የተቀናጀ ግብርና የሚባለው ይሄ ነው። ማለት ሁሉ በአንድ ቦታ ማለት ሁሉም በአንድ ቦታ አቀናጅቶ እርስ በርሳቸው እንዲደጋገፉ አድርጎ በማልማት እንግዲህ ያርሶ አደሩን ሕይወት፣ ገቢውን ማሳደግ፣ ኑሮውን ማሻሻል የምንለው የበለፀገ ቤተሰብና ማህበረሰብ ሚፈጠረው እንግዲህ ያለውን ጸጋ በመጠቀም ነው። እንግዲህ የበለጸገ ቤተሰብና ማህበረሰብ መፍጠር የሚቻለው ያሉ ጸጋዎችን በአግባቡ መጠቀም ሲቻል ነው ያሉት የተከበሩ አቶ ኡስማን ሱሩር። የቀበሌው አርሶ አደሮች የተፈጥሮ ሀብትን ተጠቅመው በመስኖ ያለሙትን ምርት በወቅቱና በጥንቃቄ በመሰብሰብና የገበያ ትስስርን በመፍጠር የድህረ ምርት ብክነት እንዳይኖር ከወዲሁ ዝግጅት ማድረግ እንደሚገባም አሳስበዋል። የበለጸገ ቤተሰብና ማህበረሰብ የሚፈጠረው እንግዲህ ያለውን ጸጋ በመጠቀም ነው። እንግዲህ ይሄ ነው ያለን ጸጋ ማለት ይሄ ነው ወርቃለን ነዳጅ አለን። ነዳጃችን ውሃ ነው። መስኖ ውሃ ነው። እንግዲህ እዚህ ነዳጅ እየተጠቀሙ ነው። ጀምራቸዋል። ጥሩ ነው እነ መስረት ይሄ ለሌሎቹም ጥሩ ትምህርት ይሆናል። ስለዚህ ይሄንን የበለጠ አጠናክራችሁ መቀጠል ነው። የበለጠ ግን ድህረ ምርት ብክነት እንዳይመጣ ከገበያ ጋር መተሳሰር አለበት። የት ነው የሚሸጡት? እንዴት ነው የሚሸጡት? እንዴት ነው የሚለቀመው? ቲማቲም የራሱ ባህሪ ስላለው ማለት ምክንያቱም እዚህ ቀደም ብዙ ቲማቲም ማልማት ልምዱ ከሌለ ሁሉም ቀይ ከሆነ በኋላ ቢለቀም ብክነቱ ይበዛል። ስለዚህ የራሱ ቴክኒካዊ የለቀማ ስርዓት ስላለው ይህንን አመራሮቹም ከገበያ የገበያ ትስስር ስርዓቱን ከገበያ ጋር መተሳሰር አለበት። እነኚህ ሰዎች የበለጠ ለማምረት የሚተጉት አሁን ሁለት ያመርት ይሆናል፣ ሶስት ጊዜ፣ አራት ጊዜ፣ አምስት ጊዜ በአመት ማምረት እንዲችሉ የሚያደርጋቸው ከዚህ ካመረቱት ምርት የሚያገኙት ገንዘብ ነው። ተመጣጣኝ ገቢ ካገኙ እነሱን እያዩ ለጎረቤት ያሉ ሰዎች በሙሉ እነሱን እየተከተሉ ይሄዳሉ ማለት ነው። አካባቢያዊ ጸጋዎችን በመጠቀምና ግብርናን አቀናጅቶ በመምራት የምግብ ዋስትናውን ያረጋገጠ ቤተሰብ፣ ማኅበረሰብ፣ ብሎም ክልል ለመፍጠር እየተሰሩ ባሉ ስራዎች በመስክ ምልከታው የታዩ ማሳዎች በቂ ማሳያ ናቸው ያሉት የቢሮ ኃላፊ የግብርናውን ዘርፍ የስራ እድል መፍጠሪያ በማድረግ የዜጎችን ፍልሰት ማስቀረት ይገባልም ብለዋል። ይሄ በጣም በጣም ጥሩ ነው። ባየነው ነገር እንኳን መጣን ለእኛ ትልቅ እድል ነው እና ይሄ ሌላው ሙዝም አሁን ጀምረዋል የተሻሸለ ዝርያ ነው። አሁን ሌሎቹ ጋር ብዙ አላየውም። የተሻሸለ ዝርያ እዚህ ጥሩ ነው ያለው ይሄንን የማስፋት ስራ ማገዝ ያስፈልጋል። የተጨማሪ እኛም የሙዝ ችግኝ እናግዛቸዋለን። ድጋፍ እናደርጋለን። ስለዚህ የተሻሸለውን ሙዝ ከተከላችሁ ከዛ በኋላ ከናንተ ሙዝ የሙዝ ችግኝ ሌላው ሰው ይገዛ ይጠቀማል ማለት ነው። ከስድስት ወር በኋላ እኛ አሁን አሁኑን ሆነን እናግዛቸዋለን። ይሄ አካባቢ የ የብልጽግ አርሷአደሮች መንደር መሆን አለበት። ይሄ የብልጽግ አርሷአደሮች ተምሳሌት መንደር መሆን አለበት። የገጠር ኮሪደር የምንለውን ኢሳቤ በተጨባጭ የምናይበት ሰፈሩ ራሱ ይናገራል። አሁን ትንሽ መንገዷን ማስተካከል ነው። ጓሮ ላይ ያለው በቃ የብልጽግ አርሷአደሮች መንደር ያ ገጠር ኮሪደር መላው የብልጽግ አርሷአደሮች መንደር ነው። ያ ማለት ቤቱ ላይ ዶሮ መኖር አለበት። በጎች መኖር አለባቸው። የፍየል ከሆነ አካባቢ የሚረባው ፍየል መኖር አለበት። ቢያንስ አንድ ግደር መኖር አለበት። ጓሮ ላይ እንስሳት መኖር አለበት። ንቦች መኖር አለባቸው። የንብ ቀፎዎች መኖር አለባቸው። ቁጥሩ ምንም ይሁን ምንም። ከዛ ጓሮ ላይ አትክልቱ ካለ፣ ሽንኩርቱ ካለ፣ ቲማቲሙ ካለ፣ ስንዴው ካለ፣ ሌሎች ስራ ስራዎች ካሉ ሁሉ ነገር ጓሮ ላይ አለ ማለት ነው። ስለዚህ ያ ወደ ምንዛሪ፣ ወደ ወርቅ፣ ወደ ብር፣ ወደ ዶላር ይቀየራል ማለት ነው። ስለዚህ አርሶ አደሩ በአካባቢው ተረጋግቶ መኖር ብቻ አይደለም፣ ሌሎች መጥተው እንዲሰሩ የስራ እድል ይፈጥራል። አሁን በእርግጠኝነት ይሄን ቲማቲም በቁትኳቶ ወቅት፣ በአረም ወቅት፣ ነገ በለቀላ ወቅት ከነሱ አቅም በላይ ይሆናል። ሌላ ሰው ይቀጥራሉ፣ ሌላ ሰው ስራ እድል ይፈጥራሉ ማለት ነው። ስለዚህ ልክ እንደነ መሰረት ሁሉ እንደዚህ አይነት ሁሉም አርሶ አደሮች ቢሰሩ በርካታ ወጣት ከከተማ ወደ ገጠር ይፈልሳል፣ ከገጠር ወደ ከተማ ሳይሆን ፍልሰቱ ከከተማ ወደ ገጠር ይፈልሳል። እሱ ሲያንስስ ከውጪ ወደ አገር ቤት ይመጣል ማለት ነው። ስለዚህ ፍልሰትን የምንከላከለው ስደትን የምንከላከለው የአካባቢያችን ጸጋ አሟጠን በማልማት ግብርናን በተቀናጀ መንገድ እንዲሄድ በማድረግ ነውና ለዚህ አመራሩ የመሪነት ሚናው መጫወት አለበት። ይሄ እኔ ባየሁት ተቀር በጣም ደስ ብሎኛል። የኦሼቶ ቡልቱማ ቀበሌ ነዋሪ የሆኑት አርሶ አደር አበራ ደስታና ባለቤታቸው ወይዘሮ መሰረት ስዩም እንደገለጹት ማሳቸው ከዚህ በፊት በቁጥቋጦ የተሸፈነ ምድረ በዳ በመሆኑ በከፍተኛ ችግር ውስጥ ይኖሩ እንደነበረ አውስተው ከቅርብ ዓመታት ወዲህ ግን ሁለቱም ድህነትን ለማሸነፍ ቆርጠው በመነሳት ምድረ በዳ በነበረው ማሳ የተለያዩ የአትክልት፣ የፍራፍሬ፣ የሰብል ና የእንስሳ መኖ በማልማት ኑሯቸውን መቀየር መቻላቸውን ተናግረዋል። መጀመሪያ የነበረው በጣም ምድረባዳ ነበር። ይሄ ከዚህ አምስት ዓመት በፊት በጣም ውስጡ ደረቃማ ነበር እና የተለያዩ እንትኖች ምናምን የተሸፈነ ነበር። ይህ ማስኖ ደግሞ ከዚህ በፊት የተለያዩ የፍራፍሬ አይነቶች፣ ቲማቲም ቅርብ ጊዜ ነው ስንዴያችን የጀመርነው። የዛሬ ሶስት አመት ነበር ከዛ ወዲህ የወረዳ ባለሙያም የወረዳችን ዋና አስተዳደር እና ከነ ካቢኔያቸው መጥተው ሲጎበኙኝም ያኛውን ተሞክሮ በማቅሰም በጥሩ ሁኔታ ለማዝራትም ወስኛለሁ ሌሎች ያነጋገርናቸው ናቸው የቀበሌው ነዋሪ አርሶ አደሮችን በሰጡት አስተያየት ከዚህ በፊት ኑሮን ለማሸነፍ ወደ ሌሎች አካባቢዎች በመሄድ የቀን ስራ ይሰሩ እንደነበረ ገልጸው፣ ከቅርብ ጊዜያት ወዲህ ግን በልዩ ወረዳው የግብርና ባለሙያዎች በተፈጠረላቸው ግንዛቤ በአካባቢያቸው የሚገኙ የውሃ አማራጮችን ተጠቅመው በመስኖ የተለያዩ የአትክልት የፍራፍሬና የሰብል ምርቶችን በማልማት ተጠቃሚ መሆናቸውን ተናግረዋል። በመስክ ምልከታው የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የማኔጅመንት አባላት፣ የልዩ ወረዳው አመራሮችና የግብርና ጽህፈት ቤት ባለሙያዎች መገኘታቸውንም ለማወቅ ተችሏል።